የእስራኤል መከላከያ ሚኒስቴር በጋዛ የሚካሄደው ጦርነት ካበቃ በኋላ የአገሪቱ ወታደሮች ሰፊ ስፍራዎችን በመያዝ ባቋቋሙት የጸጥታ ቀጠናዎች እንደሚቆዩ ተናገሩ። ሚኒስቴሩ እስራኤል ከተያዙ ቀጠናዎች እስራኤላውያንን ከማንኛውም ጊዜ ወይንም ዘላቂ ጥቃት ለመከላከል እንደ ደጀን እንደሚያገለግሉ ተናግረዋል። አክሎም እስራኤል ዳግም በጋዛ የምትወስደው ወታደራዊ እርምጃ አጠናክራ ከቀጠለይ ከሶስት ሳምንታት ወዲህ በቁጥጥር ስር የገቡ የፍልስጤም ግዛት አስር በመቶ ጨምረዋል ሲሉ ተናግረዋል። የመከላከያው ሚኒስቴር ሃማስ ታጋቾች እንዲለግፍ ግፊት ለማድረግ በጋዛ ላይ የተጣለው የሰብአዊ እርዳታ እገዳ እንደሚቀጥል ተናግረዋል። በበኩሉ የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ማንኛውም ሰብአዊ እርዳታ እንዳይገባ ያስቀመጠችው እገዳ አስከፊ መዘዞች እንደሚኖሩት አስጠንቅቋል። እስራኤል ዳግም ወታደራዊ ዘመቻዋን አጠናቅራ ከቀጠለች ወዲህ ወደ 500 ሺህ የሚጠጉ ሰዎች እንደ አዲስ የተፈናቀሉ መሆናቸውን የገለጠው የመንግስታቱ ድርጅት አስታውቋል። እስራኤል ባለፈው መጋቢት ወር በድጋሚ በጀመረች ወታደራዊ ዘመቻ ምክንያት 1630 ሰዎች ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወር 51 ሺህ ሰዎች መገደላቸውን በአማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። ሐማስ በበኩሉ እስራኤል ያቀረበችው የተኩስ አቁም ስምምነት በይፋ ውድቅ አደረገ። ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የቀሩት እስራኤላውያን ታጋቾችን ለመልቀቅ ለመደራደር ዝግጁ ነይም ብለዋል። የሐማሱ ዋነኛ ተደራዳሪ ከሊላ አልሃያ በቪዲዮ በሰጡት መግለጫ የኔታንያሁ የእስራኤል ጠቅላይ ሚኒስትር የፖለቲካ አጀንዳን ለማገልገል ከፊል ስምምነቶችን እንቀበላለን ብለዋል። 59 የእስራኤል ታጋቾች አሁንም በሀማስ ቁጥጥር ስር እንደሚገኙ የሚገልጽ ሲሆን ከእነዚህ መካከል ሁለቱ በህይወት እንዳለው ይታመናል። የአሜሪካና የኢራን ባለስልጣናት በአወዛጋቢው የኢራን ኑክሌር መርሃ ግብር ላይ አዲስ ስምምነት ላይ ለመድረስ በኦማን ዋና ከተማ ሙስኳት ባለፈው ሳምንት በተዘዋዋሪ መንገድ ውይይት አድርገዋል። የመጀመሪያው ዙር ውይይት አበረታታች እንደነበረ የተገለጸ ሲሆን ሁለተኛ ዙር ደግሞ ጣሊያን ሮም ላይ እንደሚደረግ እየተጠበቀ ነው። ዶናልድ ትራምፕ በኢሮፓውያኑ 2018 ኢራንና የዓለም ሀያላን መንግስታትን ከደረሱበት የቀድሞ የኑክሌር ስምምነት አሜሪካንን አስወጥቶ የኢኮኖሚ ማዕቀ መጣላቸውን ኢራንን አስቆጥቶ ቆይቷል። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዚዳንት ዶናልድ ትራምፕ ገለጹ። የሰላም ስምምነቱ ላይ በአፋጣኝ መድረስ አለባቸው ብለዋል ትራምፕ። በቀናት ውስጥ ሁለቱም ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ አሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ተናግረዋል። የሶማሊያ እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገ ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሊያ መንግስት ገለጸ። ከዋና ከተማይቱ ሞቅዲሾ በስተሰሜን በምትገኘው አርናኒ አባላ በሚገባ የተቀናጀ የአየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱን ተናግሮ ነበረ። የሶማሊያ ማስታወቂ ማወቂያ ሚኒስቴር መስሪያ ቤት በኤክስ ገጻቸው ላይ ባወጡት መግለጫ በአየር ጥቃት ከተገደሉ 12 ታጣቂዎች መካከል የእስላማዊ ታጣቂ ቡድን አልሸባብ ከፍተኛ ተዋጊና አመራሮች እንደሚገኙበት ተናግረዋል። አልሸባብ ባለፈው ወር በፕሬዝዳንት ሀሰን ሼክ መሐመድ አጃቢ መኪኖች ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። ይኸው ታጣቂ ቡድን በተደጋጋሚ የፈጸማቸውን ጥቃቶች የሚከታተለው በሶማሊያ እስላማዊ ታጣቂ ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውን ገልጸዋል። በደቡብና መካከለኛው ሶማሊያ ሰፊ አካባቢዎችን የሚቆጣጠረው አልሸባብ ከመንግስት ጋር ለ20 ዓመታት ያህል ሲዋጋ ቆይቷል። በአፍሪካ ሕብረት የሚመራ የሰላም አስከባሪ ኃይል እንደ ኢሮፕያኑ አቆጣጠር በ2022ና በ2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ ትኩረት እንዲያደርግ አድርጎት ነበረ። ቡድኑ በርካታ ተከታታይ ወታደራ ማህበራዊ ጥቃቶች ቢፈጸሙበትም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የሶማሊያ መንግስት ቡድኑ ተዳክመዋል ሲል ያስተባብላል።